አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከህዳር 13 እስከ 19 ቅድስት ብላ ስም ሰይማ ታከብራለች። ዛሬ የምናየው ህዳር 13 አዕላፍን ነው። አዕላፍ የተባሉ መላእክት ናቸው። በነገድ 99 ቢባሉ እንጂ ብዛታቸው ይህን ያህል ነው ሲባል ሊባል አይቻልም። እልፍ አዕላፍ ናቸው። ሰረገላቲሁ ለእግዚአብሔር ምዕልፊት አዕላፍ ፍስሐን እንዳለ ዳዊት በመዝሙር 66 ቁጥር 17 ላይ። ዮሐንስም ወሰማይኩ ቃለ መላእክት ብዙሃን በአውዱ ለውእቱ መንበር ወዘ እንስሳሁኒ ወዘ ልትሁኒ ሊቃናት ወሁልቆ ሙሰ እልፍ ወትልፊት አይላፋ ዘእልፍ አጋዜ ብሏል። የመላእክት ተፈጥሯቸውስ እንደምን ነው ቢሉ ጌታ በዕለተ እሑድ አራቱን ባህሪያተ ስጋ እሳት፣ ውሃ፣ ነፋስና መሬትን ብርሃንና ጨለማን በፈጠረ ጊዜ ከብርሃን አካላዊ ፈጥሯቸዋል። ምን ነው ወሶ ወሶ በያይ ኮትኮ ለዘፈጠረ ከነፋስ ወእሳት ይል የለምን? ዳዊትስ ዳዊትስ ዘይሬስዮም ወለመላእክቱ መንፈስ ወለእለይት ላከው ነደ እሳት በመዝሙር መቶ ሦስት ቁጥር አራት ላይ ብሎ የለምን? ተፈጥሯቸው ተፈጥሯቸው ከእሳት ከነፋስ አይደለምን? ቢሉ ይህስ አይደለም ከእለ ተሰሉ ሳስቀድሞ ግብርም ግብ የተፈጠረ የለም። እንዲህ ማለቱ ግን እሳት ነፋስ ረቂቃን ፍጡ ፍጡናን ፈጻሚያነ ፈቃድ እንደሆኑ መላይክትን በእጅ የማይጨበጡ በእግር የማይረገጡ ረቂቃን ለተልእኮ የሚፋጠኑ የጌታን ፈቃድ የሚፈጽሙ ስለሆነ ግብራቸውን በንጽጽር ለመግለጽ ነው። ለዚህም መረጃው አለመሞታቸው፣ አለመለወጣቸው ነው። ከእሳት ከነፋስ ተፈጥረው ቢሆን ኖሮ ከእሳት ከነፋስ የተፈጠርን ሰዎች ስንሞት ወደ መቃብር ስንወር እነርሱም እንደኛ በሞቱ በተቀበሩ ነበርና ሲፈጥራቸውም በነገድ መቶ በከተማ አስር አድርጎ ፈጥሮ ተሰወራቸው። ማይምራን ልባውያን አድርጎ ፈጥሯቸዋል እና ምንት ነህነ እምነ አይቴ መጻይን ወመኑ ፈጠረን፣ ምንድርነን ከወዴት መጣን፣ ማንስ ፈጠረን አሉ። ሳጥናኤልን ወይም ዲያብሎስን ሊቀ መላእክት ተሐዜ መንጦ ላይ ታድርጎ ፈጥሮት ነበርና ከወደ ታች እንዲህ ሲሉ ሲሰማ ከወደ ላይ ግን እኔ ፈጠርኩ የሚል ሲያጣ እኔ ፈጠርኳችሁ አላቸው። ከርሱ ነገድ ሲሶው ነው ብለው ሰገዱለት። ሲሶው ተጠራጠሩ። ሲሶው ሲሶው ግን ሀልዎተ እግዚአብሔርን ሳይመረምሩ ቀሩ። ሲሶው ግን ሀልዎተ እግዚአብሔርን ፈጽሞ ሳይመረምሩ ቀሩ። ዘጠና ዘጠኙ ነገድ ግን በምን ነገር ፈጠርኳችሁ ይለናል? በቦታ ከፍ ማለት ፈጠርኩ ያሰኛልን እንዲሁም እንዳይለን እኛ ከበታቻችን ያሉትን አልፈጠርናቸውም አሉ። ወዲያውም ፈጣሪ በስራው ይታወቃል እና ፈጥር አሳየን አሉት። ዲያብሎስ ፈጥራለሁ ብሎ እጁን ከእሳት ቢከተው አቃጥሎት ዋይ አለ። ጌታ በህው ፈወሰው። አምላክስ ቢሆን ሳልጮህ አውቆ በፈወሰኝ ነበር ብሎ አሰበ። ነገር ግን ያሰበበት ልቡን ተሰማው። በድጋሚ ዋይ አለ። በዚህ ጊዜ በመላእክት ሽብር ጸናባቸው። ዋጽንዎም መላከ ሰላም ዘስሙ ገብርኤል ወይዬ ንቁም በበህላዊን እስከንረክቦ ለአምላክን ይላል። ቅዱስ ገብርኤል አምላካችንን እስከምናገኘው በያለንበት ንጽና ብሎ አጽናንቷቸዋል። ክህደትና እምነት ከሐሰትና እውነት የተገኙ የተገለጡ በዚህ ጊዜ ነው። ክህደት ሐሰት ከዲያብሎስ፣ እምነት እውነት ከቅዱስ ገብርኤል ተገኝተዋል። ከዚህ በኋላ ጌታ እሱ በሌለበት በምስራቅ በኩል አነ እግዚአብሔር ለይኩም ብርሃን ብሎ ፈለገ ብርሃን አፈሰሰላቸው። ስሙም የተቀረጸበት መጽሔተ ብርሃን ሰጣቸው። ያን ይዘው ስብሐት ለእግዚአብሔር ብለው አመስግነውታል። ዲያብሎስንም ባደረው ጨለማ ጠቅልሎ በእዮር ካሉት ጋር ደረበው። ዲያብሎስ በእዮር ሆኖ በዕለተ ሰሉስ የተፈጠሩ እጽዋቱን አዘርቱንና ትክልቱን አይቶ አይቶ ሲያደንቅ ጌታ ወድሃት እንደሆነ በዚህ ላኑርህ አለው። ዲያብሎስም እንዲያው አልኩ እንጂ እኔማ ኢየሩሳሌም ሰማያዊትን ማን ነጥቆኝ? አለ። ወዲያው ኢየሩሳሌም ሰማያዊትን ሶስት ሰማያት እንኳ አይስተካከሏትም፣ ገዢ ነኝ የሚለውን ወቅተን እሷን እንያዝ ብሎ ከቅዱስ ሚካኤል፣ ከቅዱስ ገብርኤል ላከ። መልክተኞቹ ተመልሰው አባረሩን አሉት። ማን ሚካኤል? ገብርኤል? ቢሏቸው በእኔ ዘንድ እንደ ቀለም ሳሳት አይደሉምን ብሎ ያየሁት አይቀርብኝ ባይ ወገኛ ነውና በችሮ በኪሮቤል አምሳል አራት ተሸካሚዎች አዘጋጅቶ ተሸከሙኝ እንሄድ አለ። ረዴት ተለይቶታልና፣ ወደ ታች መውረድ እንጂ ወደ ላይ መውጣት ተሳ ነው። ወደ ታች ሲወር ከአይኑ እየራቀው ቢሄድ ጎየ ጊዜ ምስላአርያሙ ሰማዩን ጠቅሎ ሸሸ አለ። በዕለተ ረቡዕ ጌታ ለይኩን ብርሃናት በገጸ ሰማይ ብሎ ፀሐይ፣ ጨረቃ ከዋክብትን በፈጠረ ጊዜ ወአመ ተፈጥሮ ከዋክብት የሰብሁን መላእክት እንዲል መላእክት አመስግነው አመስግን አሉት። አንሰ ውጹእ እምዝንቱ ህሊና እኔ ከዚህ ነገር ውጭ ነኝ ሲሆን አራተኛ አድርጋችሁ ብታመሰግኑኝ ይወዳለሁ አላቸው። ይህ ስውት ፍጡር እስከ መቼ በአምላካችን ላይ ሲታበይ ይኖራል ብለው ገጠሙት። ማሸነፍ የማይሆንላቸው ቢሆን ጌታን ፈቃድ ባይሆን ነው እንጂ አሉት። ጌታን ፈቃድስ ፈቃዴ ነው ማሸነፊያውን እንድታውቁ ብዬ እንጂ ብሎ ስሙ የተጻፈበትን የብራን መስቀል በየሰይፋቸው አደረገላቸው። ይህን ይዘው ድል አድርገውታል። ጌታም እለቱን ወደ ምድር ጥሎታል። አሙስን ጦርጦስ አውርዶታል። ወድ ከውስተ ምድር ውእቱ አሩዬ አቤይ እንዲል ራዕየ ዮሐንስ ምዕራፍ 12 ቁጥር 9 እስከ 12። የሱ ነገድ አምላክ ነው ብለው የሰገዱለት ከእርሱ ጋር አብረው እንጦርጦስ ወርደዋል። የተጠራጠሩት በምድር ቀርተዋል። ሀለወተ እግዚአብሔርን ያልመረመሩት ግን በአየር ተበትነዋል። ፈጣሪያቸውን መርምረው ያገኙ የቅዱስ ሚካኤል የቅዱስ ገብርኤል ወገኖች ዘጠናዘጠኙ ነገድ ግን በያሉበት ጸንተው በመዓልት በሌሊት ጌታን ሲያመሰግኑ የሚኖሩ ሁነዋል። ለተልእኮ ይወጣሉ ይወርዳሉ። ህዝበ እግዚአብሔር ምዕመናንን ይጠብቃሉ ይረዳሉ። ዘፍጥረት ምዕራፍ 48 ቁጥር 16 ዘሁልቅ ምዕራፍ 20 ቁጥር 46 መዝሙረ ዳዊት መዝሙር 33 ቁጥር 3 እንዲሁም ሮሜ ምዕራፍ 9 ቁጥር 23 ላይ እንመልከት። እነርሱ አስር ማዕርጋት አሏቸው። ይህ ሥርዓተ ሰማይ ነው። አንደኛ መላእክት፣ ሁለተኛ ሊቃነ መላእክት፣ ሶስተኛ አጋይስ፣ አራተኛ ስልጣናት፣ አምስተኛ ኃይላት፣ ስድስተኛ መናብርት፣ ሰባተኛ መኳንንት፣ ስምንተኛ ሱራፌል፣ ዘጠነኛ ኪሩቤል አስረኛ ደቂቃ አዳም ናቸው አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኅነት ቤዛዊተ ኩሉ ዓለም ሰአሊተ ምሕረት የዓለም መድኃኒት እመቤታችን ክብር ምስጋና ይግባት የመላእክት ጥበቃ ረድኤታ አይለየን አሜን